ፈስ ያለበት ያው ዝላ አይችልም የሚባለው ነገር እውነት ነው። ቤተሰቦች ማለት ነው በመጀመሪያ ሄሉዬ ማለት ነው የዋህ ስለሆነች ነው የምትጎዳው። ሲቀጥል ደግሞ ሄሉ የማንንም ስም አልጠራችም። የሶስት አመት ጓደኛዬ ቲክቶክ ላይም ታቁታላችሁ ዩቱብ ላይም ታቁታላችሁ አለች፣ እንጂ የማንንም ስም አልጠራችም። እውነት ሀይልዬ ብላ እንኳን አልጠራችም። እኛንን እንደውም በግምት ሀይልዬ ያለው እንጂ እሷ ሀይልዬ ሚሁን ማይሁን አልጠራችም። እና ዛሬ እንግዲህ ሀይልዬ ከአዲስ አበባ ተነስቶ እንግዲህ ኤርፖርት፣ አርባ ምንጭ ኤርፖርት ገብቷል ማለት ነው። አርባ ምንጭ ገብቻ አለው ሄሎ አንላቀቃትም። እኔ እንደዚህ አይነት ሰው አይደለውም። እንዴት ሲሜንት አጠፊኛለች? እኔ ሚስጠር ጠባቂ ነኝ በማለት እንግዲህ ሀይልዬ እንግዲህ በሀዋሳ ኤርፖር ሪፖርት ላይ ሲንጨረጨ ና ያየ ነው። ሶሲ ማግኝተዋለች በዚህ አጋጣሚ ሶሲ እኔ ራሱ ተቀይሜሻለሁ እውነቴን ነው መች ምክንያቱም ሄሉ የዋህ ስለሆነች ነው የምትጎዳው። ና አንቺ ጥሩ ልጅ ትመሲል ነበር ና ምን ስትል ነበረ ሶሲ፣ እንደዚህ አይነት ባህሪ ካመጣችማ ይህን ባህሪዋን ካልተወችማ ከባድ ነው ምናምን ትላለች። ና ከጓደኛ የማይጠበቅ ነው። ሄሉን ታውቂያታለሽ። በየዋህነቷ ነው እየተጎዳች ያለች። ሰው ታምናለች፣ ሰው ትቀርባለች። በዛ ላይ ደግሞ የእናት ልጅ እህት የላትም እህት የእናት ልጅ የመሰለ ነገር የለም። እና ለዛ ነው ችል የዋህነቷ ነው እያስጠቃት ያለው። እና ፈት ላይ ራሱ ብላለች የሄሉ እናት አንቺ የዋህነትሽ ነው የሚያስጠቃሽ በጣም ሰው ታምኛለሽ፣ ታይብዬሽ ነበር ይህን ባሪሽን ብላታለች። እና የዋህነት ደግሞ ከላይ የተሰጣችሁ ከሆነ ምንም ብትሏት አትተውም፣ ሰው ማመናችሁንም አትተውም። ና ሄሉዬ ይሄ ነገሯ ነው እያስጠቃት ያለው። ሄሉ ደግሞ ገፍቶ ካልመጣ በስተቀር ሚዲያ ላይ ወጥታ እንደዚህ አትሆንም። ትናንትና ማለት ነው እና ከአቅሟ በላይም ስለሆነ ነው መረጋጋት በእርግጥ ጥሩ ነው እና ሀይልዬ ደግሞ ገርሞኛል ቤተሰብ፣ በጣም ያሳቀኝም ማለት ነው ሳየውና፣ ከምኔው አርባ ምንጭ ገባ ሀይልዬ ብላ ጠርታ እንኳን እችል ስም ጠቅሳ ቢሆን አዎ፣ እኔን ያለችኝ ላ ያለ ማስረጃ እሺ፣ አሁን አንተ አርባ ምንጭ ገብተ እንዲ ስትሆን ሌላ ሰው ቢሆንስ? ሳሲ ራሱ ነግራሻለች ሚስጥሩን፣ ሀይልዬ ነው ብላሻለች ለሱን እንትን ስት ነበረ ና ብቻ ቤተሰቦች የባል ተያዘ ነገር እንደዚህ መሆን ጥሩ አይደለም። ሀይልዬ በተረፈ ደግሞ ተረጋግተ ከመጣ ሀይቀር አንተም ከሆንክ ከካሜራ ጀርባ ቪዲዮ አስፈልግም። ከካሜራ ጀርባ መጀመሪያ ሄሎ የተጎዳይ ሰው ናት። ብዙ ሰው የሚያስፈልጋት ሰዓት ላይ ነው አሁን ያለችው እና እናንተ ደግሞ በቁስሏ ላይ ጨው መጨመር ሳይሆን ተረጋግተህ አንተም እንደ ጓደኛ ጓደኛ አይናት የምወዳው ጓደኛ አይናት ምስጢረኛ አይናት ካልክ እንደ ጓደኛ ከካሜራ ጀርባ ያሉትን ነገሮች ራስ አንተ ከሆንክ መጅም እራስን እንዴት አውቀህ እንደመጣህ እኔ እራሱ ገርሞኛልና አንተ ከሆን ያው ነገሮችን ከካሜራ ጀርባ ፈታችሁ እንድትመጡ ነው የምንፈልገው። ሄሉን አትግዷት። እውነት በጣም ምስኪን ልጅ ናት። በዛ ላይ የእናት ልጅ ካጠገቡ አይለችም። እህት ብትኖራት ችል ልጅ አትጎዳም። ሁሉ ነገሯን ለባዳ ነግራ ሚስጥሯ አደባባይ ከሚወጣ እህቷ የእናቷ ልጅ ብትሆን ሚስጥሯን ሽሽግ ነው የምታደርገው። ብትሞት የእናቷን ልጅ ሚስጥር አታወጣም። ባዳ ባዳ ነው ምንም ቢያደርጉት ማለት ነው። ስለዛ ሚስጥሯን የሚደብቅ ጓደኛ በደንብ ቢኖራት ትችልሽ፣ ከጠገቧ የእናት ልጅ ብትኖር እንዲያትጎዳምና፣ በቃ ከካሜራ ጀርባ አውሯት። እውነት ሄሎ በጣም የምታሳዝን ልጅ ናት። ሰው የሚያስፈልጋ ልጅ ናት። በጣም ታሳዝናለች። በእሷ ምክንያት ደግሞ እናቷ ራሱ ተሰቃየች ሆነ እሷ ስትደሰትትደሰታለች እሷ ደግሞ የሆነ ነገር ሰምታ ግቢው ስትበሳጭ እንደዛ ስትሆን አብራ ትጨነቃለች። የእናትነት አንጅቶ ነው ማለት ነው እና አንተ ደግሞ ያው እንግዲህ እንዳልኩት ፈስ ያለበት ዝላ ያችልም አይነት ነገር ሆኖ የኔ ስም ነው ብለህ ሳጠራ መታሃል። አንተ ካወክ ደግሞ አንተ መሆንን ከካሜራ ጀርባ ጨርስ። ሄሉን አታስጨንቋት። እውነት በጣም ታሳዝናለች። ያላት ቁስል ይበቃታል። የምታሳዝን ልጅ ናት እውነት በጣም ታሳዝነኛለች እኔ ጌታን። ምክንያቱም የዋህ ናት በጣም በጣም በጣም የዋህ የመጨረሻ የዋህ ናት። ያ የዋህነቷ ደግሞ በጣም እያስጠቃት ነው ሳሲ እንኳን ይሄ ባህሪዋን ካልተዎች በጣም ከባድ ነው አለች። ከጓደኛ አይጠበቅም። ሳሲ በጣም የታዘብንሽ። እውነት ሄሉ መጥፎ ባህሪ የለባትም ከህዋነት ውጭ። እሱ ራሱ ከሆነ ሀይልዬ የሰማችበት ነገር ሊኖር ይችላል። ያለ ምክንያት እንደዚህ ያልሆነች የምችልጅ አንችን ብትሆኝ ተረጋግተሽ ጓደኛሽ ማዳመጥ ነው እንጂ ሄደሽ ገና ለገና ኤርፖርት እሱን ተቀበለሽ እንደዚህ አይነት ወሬ ከአንቺ አይጠበቅም። በጣም ይደብራል። ለማንኛውም ሄሏውን ከምንም በላይ ልታስፈልጊያ ስለምችል አጠገቧ ብትኝ ጥሩ ነው ብዬ ነው የማስበው። እንደኔ ና ቤተሰቦቼ ሄሉ በጣም ተሳዝነኛል። ሸዋህነቷ በጣም ነው የሚያስጠቃት። ና የሀይልዬ ነገርም ደግሞ ትንሽ ፈት አድርጎኛል። በጣም ነበረ ሐዋሳ ኤርፖርት ላይ ሆኖ ሲንጨረጨር የነበረው። ና አንላቀቅም ሁሉ ብሏል። ብቻ ከባድ ነው። እውነት ማን እንደሚታመን ነው።